እና ነው እያች ሴት ትጾማለች ትጾማለች፣ ዘካ ትሰጣለች፣ ግን ሱብሓነላህ በምላሷ ጎረቢቷን ትረብሻለች። እና እንደዚህ ብለ ሲነግሯቸው ለዑመር ወይ ምላቡ ለዑመር እ ማለ ብቻ ሀዲሱ እንታንኩት እንጂ ዑመር ዘንድ ይሁን ብቻ ቡከ ዑመር ዘንድ ወይም ደግሞ ረሱላ ዘንድ ለመጣው አንድ ሰው እንደዚህ ታደርጋለች ብሎ ወይ የሁላት የሙል ቂያማ ልሳኗ የሙል ቻን ለብሳት ያስገባታል ነው ያሉትና፣ ልሳናችንን ጠቅቀቅ እናድርግ። እና አንድ ወንድም በዚህ አጋጣሚ ምናል ይመሰላችሁ ንግግርሽ ተሰይፍ ይበልጣል ያለኝ ቃል አስተውሰው አለ አረሰው በዚህ አጋጣሚ እና ንግግርሽ ተሰይፍ ይበልጣል። ልክ ነው። እኔ ደግሞ አንድ ባህሪ ያለብኝ እችላለሁ፣ ታገዛለሁ። አይ አይደለም ብዬ በፍቅር ለምናለሁ በፍቅር እኩራት ያተማለሁ ማለት እንደዚህ አይደለም እኮ፣ በእንደዚህ ነው። በጥሩ ምግብ ግን ያ ሰው ጠግሮ እኔ የበላይ ነኝ ካለኝ ከባድ ነው መልሴ። ራሱ የሚገባበት ስሜት ራሱ በጣም ነው እንትን የሚለኝ። ባለፈው አሁን የተፈጠረ ነገር ነበር እና በዛ ሰዓት ላይ የማይሆን ስሜት ውስጥ ነው የገባሁት። በቃ የማይሆን ስሜት ውስጥ ለምን ሁለቱንም የሚጎዳ ነው። ለዛ የማይጠቅም ነው፣ ለዚህ የማይጠቅም ለእኛ ለእኔ ለራሴ ራሱ ወደ ቤተሰብ ከደረሰ የማይጠቅም ጉዳይ ነበር ልፈጽም የነበረው። ምክንያቱም እኔ በፍቅር ለመንኩ፣ በዝምድና ለመንጉ፣ ከቆጣ ከለማመትኩኝ ምናምን፣ ግን ያኔ በቃ ቦታ ሊሰጠኝ አልቻለም እና ግን ደግሞ አይ አይሆንም ምናምን ብሎ ይህኛው አስታገዘኝ ማለት ነው። እና አንዳንድ ጊዜ አልፈለገም ውሳኔ ውስጥ ከመብጋችን በፊት መጠንቀቅን ያስፈልጋል ማለት ነው። አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ረብልዓለሚን እስካናን አላ አገባ ጣለሚቱ ጌታዬ እዚህ ላደረሰኝ አላህን እያመሰገንኩ ባላችሁበት አላህ ሱብሓነሁ ወተዓላ ይጠበቃችሁ። ኸይሩን ነገር ሰላን ያምጣልን ሰላም ከማንም ከምንም በላይ ነው ወዳጆች፣ እና አላህ ሰላሙን እያምጣለን። የዛሬው ርዕሴ ቃላቶች እንደ ሰይፍ ናቸው። በተሳሳትክ መንገድ ከተጠቀምካቸው ወደ ሀያል መሳሪያ ትቀይራቸዋለህ፣ ይቀይራሉ ማለት ነው እና ቃላቶች ከመሳሪያ በላይ ናቸው። ምራሳችን የምንነገረው ነገራቶች ወደ ትክክለኛ መንገድም ሲወስደንም እንደዛው ነው። ወደ አልተፈለገ ጉዳይም ሲወስደንም እንደዛው ነው። ታችኋላ ስለዚህ ቃላችንን ሰዎች ጋር የምናደርሰውን ቃል ያ ነገር ያን ሰው በትክክል ያስተምረዋል ወይ በትክክል ያን ሰው ይቀይረዋል፣ በትክክል ያንን ሰው እንዳያደርገዋል ብለን ራሳችንን ፈትሸን ያ ሰው እኔን ቢለኝ እንዴት ማድረግ እችላለሁ፣ ወይስ ምን ነው ማለት ብለን ራሳችንን ከመወረራችን ቃሉን ወርውረን ከመቆጨት በፊት ራሳችንን ምላሳችንን መቆጠብ አንደኛ፣ ንባ ነፍስን ማሸነፍ ቃላታችንን መጠበቅ ብቻ ሳይሆን ነፍስን ማሸነፍ፣ መታገስ፣ መሰባል አላህ ስብሓን ታላ የወደዳቸው ሰዎች ብቻ ናቸው ቃላቸውን ምላሳቸውን ስትር የሚያደርጉት። አላ ስብን ታላ ዩምልቅያማ ምላሳ ብዙዎችን ስብናላ አንድ ሴት እንደውም፣ አንድ ሀዲስ አለ። እሱ ሀዲስ ምንድን ነው? አንድ ሴት ትጽማለች፣ ትጽማለች ለረሱል ላ ስለም እንደውም ብሎ ተጠይቆት ነው ይችን ሀዲስ እና ያቺ ሴት ትጽማለች፣ ትጽማለች፣ ዘካ ትሰጣለች፣ ግን ስብሓን አላህ በምላሷ ጎረቤቷን ተረብሻለች። እና እንደዚህ ብለው ሲነግሯቸው ለዑመር ወይም ለዑመር ወይም አለ ብቻ ሀዲሱ እንትን አልኩት እንጂ ዑመር ዘንድ ይሁን ብቻ ወከ ዑመር ዘንድ ወይም ደግሞ ረሱላህ ዘንድ እንደመጣው አንድ ሰው እንደዚ ታደርጋለች ብለው ወይ ሁላት የሙል ቂያማ ልሳኗ የሙል ጀሃነም ሰር ያስገባታል ነው ያሉት። እና ልሳናችንን ጠቀቅ እናደርግ እና አንድ ወንድም በዚህ አጋጣሚ ምናምን የመሰላቸው ንግግርሽ ተሰይፍ ይበልጣል ያለኝ ቃል አስተውሰዋለሁ። አረሰውን በዚህ አካታቢ ና ንግግሮች ተሰይፍ ይበልጣላል። ልክ ነው። እኔ ደግሞ አንድ ባህሪ ያለብኝ እችላለሁ፣ ታገዛለሁ። አይ አይደለም ብዬ በፍቅር ለምናለሁ፣ በፍቅር እኩራ ተተማለሁ። ማለቴ እንደዚህ አይደለም እኮ፣ በእንደዚህ ነው። በጥሩ ምግብ ግን ያ ሰው ጠግሮ እኔ የበላይ ነኝ ካለኝ ከባድ ነው መልሴ። ራሱ የሚገባበት ስሜት ራሱ በጣም ነው እንትን ሚላይ ባልፋ፣ አሁን የተፈጠረ ነገር ነበርና በዛ ሰዓት ላይ የማይሆን ስሜት ውስጥ ነው የገባት በ የማይሆን ስሜት ውስጥ ለምን ሁለቱንም የሚጎዳ ነው። ለዛም የማይጠቅም ነው ለዚህም የማይጠቅምም ለእኛ ለእኔ ለራሴ ራሱ ወደ ቤተሰብ ከደረሰ የማይጠቅም ጉዳይ ነበር ልፈጽም የነበረው። ምክንያቱም እኔ በፍቅር ለመንጉ ብዝምድና ለመንጉኝ ከቆጣ ከለማመትኩኝ ምናምን ግን ያኔ በቃ ቦታ ሊሰጠኝ አልቻለምና፣ ግን ደግሞ ይሄኛው አላህ ዛውን ይቀበለው፣ አይ አይሆንም ምናምን ብሎ ይሄኛው አስታገዘኝ ማለት ነውና፣ አንዳንድ ጊዜ አልፈለገ ውሳኔ ውስጥ ከመብጋችን በፊት መጨንቀቅን ያስፈልጋል ማለት ነው። አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።

ከምንም በላይ ነው ወዳጆች፣ እና አላህ ሰላሙን እያምጣለን። የዛሬው ርዕሴ ቃላቶች እንደ ሰይፍ ናቸው። በተሳሳትክ መንገድ ከተጠቀምካቸው ወደ ሀያል መሳሪያ ትቀይራቸዋለህ፣ ይቀይራሉ ማለት ነው እና ቃላቶች ከመሳሪያ በላይ ናቸው። ምላሳችን የምንናገረው ነገራቶች ወደ ትክክለኛ መንገድም ሲወስደንም እንደዚያው ነው። ወደ አልተፈለገ ጉዳይም ሲወስደንም እንደዚያው ቦታችኋላ። ስለዚህ ቃላችንን ሰዎች ጋር የምናደርሰውን ቃል ያ ነገር ያን ሰው በትክክል ያስተምረዋል ወይ በትክክል ያን ሰው ይቀይረዋል፣ በትክክል ያንን ሰው እንዳያደርገዋል ብለን ራሳችንን ፈትሸን ያ ሰው እኔን ቢለኝ እንዴት ማድረግ እችላለሁ? ወይስ ምን ነው ብለን ራሳችንን ከመወረራችን ቃሉን ወርውረን ከመቆጨት በፊት ራሳችንን ምላሳችንን መቆጠብ አንደኛ፣ ንባ ነፍስን ማሸነፍ ቃላታችንን መጠበቅ ብቻ ሳይሆን ነፍስን ማሸነፍ መታገዝ፣ መሰበል አላህ ሱብሓነ ወተዓላ የወደዳቸው ሰዎች ብቻ ናቸው ቃላቸውን ምላሳቸውን ስትር የሚያደርጉት። አላህ ሱብሓነ ወተዓላ የውመል ቂያማ ምላሳ ብዙዎችን ሱብሓናላህ። አንድ ሴት እንደውም አንድ ሐዲስ አለ። እሱ ሐዲስ ምንድን ነው? አንድ ሴት ትጾማለች ትጾማለች፣ ለረሱል ላ ስለም ደሞ ሄደ ወጣይቆት ነይችን ሐዲስ እና ያቺ ሴት ትጾማለች ትጾማለች፣ ዘካ ትሰጣለች፣ ግን ሱብሓናላህ በምላሷ ጎረቤቷን ትረብሻለች። እና እንደዚህ ብለው ሲነግሯቸው ለዑመር ወይም ለዑመር ወይም አ ብቻ ሀዲሱ እንትን እንጂ ዑመር ዘንድ ይሆን ብቻ ዑመር ዘንድ ወይም ደግሞ ረሱላ ዘንድ መጥተው አንድ ሰው እንደዚ ታደርጋለች ብለ ወይ ሁላት የሙልቅያማ ልሳኗ ጃሀን ነብሳት ያስገባታል ነው ያሉት። እና ልሳናችንን ጠንቀቅ እናደርግ እና አንድ ወንድም በዚህ አጋጣሚ ሆናል የመሰላቸው ንግግርሽ ተሰይፍ ይበልጣል ያለኝ ቃል አስተውሰዋለሁ አረሰውን በዚህ ያቃጠል ይልና ንግግርሽ ተሰይፍ ይበልጣል አለ። ልክ ነው። እኔ ደግሞ አንድ ባህሪ ያለብኝ እችላለሁ፣ ታገዛለሁ። አይ አይደለም ብዬ በፍቅር ለምናለሁ፣ በፍቅር እኩራት አተማለሁ። ማለት እንደዚህ አይደለም እኮ በእንደዚህ ነው፣ በጥሩ ምክም። ግን ያ ሰው ጠግሮ እኔ የበላይ ነኝ ካለኝ ከባድ ነው መልሴ ራሱ የሚገባበት ስሜት ራሱ በጣም ነው እንትን የሚለይ አሁን የተፈጠረ ነገር ነበርና በዛ ሰዓት ላይ የማይሆን ስሜት ውስጥ ነው የገባት በ የማይሆን ስሜት ውስጥ ለምን ሁለቱንም የሚጎዳ ነው። ለዛ የማይጠቅም ነው። ለዚህ የማይጠቅምም፣ ለእኛ ለእኔ ለራሴ ራሱ ወደ ቤተሰብ ከደረሰ የማይጠቅም ጉዳይ ነበር ልፈጽም የነበረው። ምክንያቱም እኔ በፍቅር ለመንጉ ብዝምድና ለመንጉኝ ከቆጣ ከለማመትኩኝ ምናምን ግን ያኔ በቃ ቦታ ሊሰጠኝ አልቻለም፣ እና ግን ደግሞ ይሄኛው አላህ ጅዛውን ይክፈለው፣ አይ አይሆንም ምናምን ብሎ ይሄኛው አስታገዘኝ ማለት ነው። እና አንዳንድ ጊዜ አልፈለገም ውሳኔ ውስጥ ከመብጋችን በፊት መጠንቀቅን ያስፈልጋል ማለት ነው። አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።

ከምንም በላይ ነው ወዳጆቼ። ና አላህ ሰላሙን እያምጣለን። የዛሬው ርዕሴ ቃላቶች እንደ ሰይፍ ናቸው። በተሳሳትክ መንገድ ከተጠቀምካቸው